ቅዱስ አሃዱ አምላክ አሜን። አይንተ እግዚአብሔር ካህናት፣ የተከበራችሁ ምእመናን፣ አባቶች፣ እናቶች፣ ወንድሞችና እህቶች እግዚአብሔር አምላክ የሚወዳችሁ ሕጻናት ጭምር ሰላም እግዚአብሔር ከሁላችን ጋር ይሁንልን። የአብ ጸጋ የወልድ ቸርነት የመንፈስ ቅዱስ ሕብረት አንድነት የእመቤታችን ቅድስተ ቅዱሳን ድንግል ማርያም አማላጅነት በሁላችን ላይ አድሮ ይኖርልን። ዛሬ ረድኤተ እግዚአብሔርን አጋዥ በማድረግ በተነበበው ወንጌል ላይ የማቴዎስ ወንጌል ምዕራፍ ስምንት ከቁጥር አምስት እስከ አስር ያለውን ቃል እንመለከታለን። ኢየሱስ ያደነቀው ሰው ለምን አደነቀው? በሚል በዚህ ኃይለ ቃል እንማራለን አምላካችን እግዚአብሔር የተመሰገነውን ወንጌሉን ከእኔ ቀጥላችሁ ታነባላችሁ ሁላችሁም በዛው እንደቆማችሁ እየተከተላችሁ ታነባላችሁ የማቴዎስ ወንጌል ምዕራፍ ስምንት ከቁጥር አምስት እስከ አስር ወደ ቅፍርናሆም በገባ ጊዜ የመቶ አለቃ ወደ እርሱ ቀርቦ ጌታ ሆይ፣ ብላቴናዬ ሽባ ሆኖ እጅግ እየተሰቃየ በቤት ተኝቷል፣ ብሎ ለመነው። ኢየሱስም እኔ መጥቼ እፈውሰዋለሁ አለው። የመቶ አለቃውም መልሶ ጌታ ሆይ፣ በቤቴ ጣራ በታች ልትገባ አይገባኝም፣ ነገር ግን ቃል ብቻ ተናገር፣ ብላቴናዬም ይፈወሳል። እኔ ደግሞ ለሌሎች ተገዢ ነኝና ከእኔም በታች ጭፍራ አለኝ። አንዱንም ሂድ ብለው ይሄዳል፣ ሌላውንም ና ብለው ይመጣል። ባሪያዬንም ይህን አድርግ ብለው ያደርጋል፣ አለው። ኢየሱስም ሰምቶ ተደነቀና ለተከተሉት እንዲህ አለ፣ እውነት እላችኋለሁ በእስራኤል እንኳ እንዲህ ያለ ትልቅ እምነት አላገኘሁም። እላችኋለሁም ብዙዎች ከምሥራቅና ከምዕራብ ይመጣሉ ከአብርሃምና ከይስሐቅ ከያዕቆብ ጋር በመንግሥተ ሰማያት ይቀመጣሉ። ስለ ቃሉ እግዚአብሔር ተመሰገነ ይሁን። ተቀመጡ። አሁን እንዳነበባችሁት እንደተመለከታችሁት፣ ኢየሱስ ክርስቶስ ይህንን መቶ አለቃውን አድንቆታል። አሁን ምንድን ነው ያየነው ታሪክ? አንድ መቶ አለቃ አለ። መቶ አለቃው የምን አገር ሰው ነው? የት ሀገር ሰው ነው? መቶ አለቃው ቅፍርናሆም ይኖራል፣ ግን እስራኤላዊ አይደለም። ይህ መቶ አለቃ እስራኤላዊ አይደለም። የመጣው ወደ ኢየሱስ ለምንድን ነው? ለራሱ ጉዳይ ነው የመጣው? ለሌላ ሰው ጉዳይ ነው የመጣው። ለሌላ ሰው ለማ ለገዛ ልጁ ልጁ ምን ሆኖበታል? ታሞበታል። ምን አይነት ህመም? ሽባ ነው፣ ወሮቹ አይሄዱም። እየተሰቃየ ደግሞ ህመም አለበት። ስለዚህ ወደ ጌታችን ወደ መድኃኒታችን ወደ ኢየሱስ ክርስቶስ መጣ። ወደ ኢየሱስ ክርስቶስም ቀርቦ እንዲህ አለው፣ ጌታ ሆይ ብላቴናዬ ሽባ ሆኖ እጅግ እየተሰቃየ በቤት ተኝቷል ብሎ ለመነው። የኦርቶዶክስ ተዋሕዶ ቤተ ክርስቲያን እምነት በመጽሐፍ ቅዱስ ላይ የተደገፈ እምነት ነው። አንዳንድ ሰዎች በተለይ የሪፎርሜሽን የታድሶ የፕሮቴስታንት እምነት ሲጀምር መሰረታዊ የሆኑ የቤተ ክርስቲያን ሕግጋትን የመጽሐፍ ቅዱስን ምሰሶች ሰብሮ ነው የመጣው። በ1570 የፕሮቴስታንት እምነት ጀርመኒ ውስጥ ሲጀምር የካቶሊክን እምነት መቃወም በሚመስል ሁኔታ ግን በአውሮፓ የግለኝነት አስተሳሰብ ላይ የተመረኮዘ ነው። ድንገት ዛሬ የመጣችሁ የፕሮቴስታንት እምነት ተከታዮች ካላችሁ ወይም በዩቲዩብ የምትከታተሉ ካላችሁ አስተውላችሁ ስሙ። እምነት የመዳን ጉዳይ ስለሆነ የሪፎርሜሽን የተሀድሶ እንቅስቃሴ ሲመሰረት ኢንዲቪጁዋሊዝም የግለኝነት እሳቤ አውሮፓ ውስጥ የግሬት ኢንላይትመንት ቲንከርስ የተባሉ ሰዎች እየመሰረቱ ያለው መሰረቱ ሰው አድርገውት ነው የመጡት። ከዚህ በፊትም ነግሬያችኋለሁ። በኦርቶዶክስ እምነትና በሌሎች እምነቶች መካከል ያለው ልዩነት በኦርቶዶክስ ክርስትና እምነታችን መሰረቱ ሁሉ ነገሩ እግዚአብሔር ነው፣ ኢየሱስ ነው። በሌሎቹ ዘንድ ደግሞ መሰረት አድርገው የሚነሱት ሰውን ነው። ለዚህ ነው እስካሁን ድረስ ኢየሱስን እንደ ግል አዳኝ አድርገው ውሰድ የሚሉ ሰዎች ሲመጡ እንደ ግል አዳኝ አድርገው ውሰድ ከማህበረሰባዊ ነገሩ ሶሻል ከሆነው ነገር ይወጣና ኢንዲቪዱዋሊስቲክ ይሆናል። የኦርቶዶክስ እምነት ከዚህ በፊት እንዳልኳችሁ ቴዎስ ሴንትሪዝም ነው። ቴዎስ እግዚአብሔር ማለት ነው። ጋድ ሴንተርድ ነው። የኦርቶዶክስ እምነት ጋድ ሴንተርድ ነው። ቴዎስ ሴንትሪዝም ነው። የአውሮፓውያኑ እምነት ደግሞ መሰረት የሆነው አንትሮፖሴንትሪዝም ነው። አንትሮፖስ ማለት ማን ማለት ነው? ሰው ማለት ነው። ማን ሴንተርድ ሜን ሴንተርድ ነው መሰረቱ። ልዩነቱ እሱ ላይ ያለ። ስለዚህ አሁን እዚህ ጋር ስትመለከቱ ሁላችሁም ትነግሩኛላችሁ። ወደ ኢየሱስ ክርስቶስ ማመጣ አንድ ሰው፣ ያ ሰው ምን አይነት ሰው ነው? ወታደር፣ ወታደሮች አለቃ። ስልጣኑ ምንድን ነው? መቶ አለቃ የመጣው ለማን ነው ሊጠይቀው? ለልጁ ዛሬ ለሰው የምጸልዩ ሰዎች እዚህ ውስጥ ስለታመሙ ሰዎች የምጸልዩ ስለ ዘመዶቻችሁ የምጸልዩ ሁሉ ጸሎታችሁ ይሰማል። ክብርና ምስጋና ለእግዚአብሔር ይድረሰው። እግዚአብሔርን ማመስገን ይገባናል። ኦርቶዶክሳውያን፣ ልዩነቱ ትልቁ ነገር ይሄ ነው። ሌላ ቀርቶ አይደለም፣ ተክለ ሃይማኖት ያማልዳሉ፣ አያማልዱም፣ ማርያም ታማልዳለች፣ አታማልድም፣ ገብርኤል ያማልዳል፣ አያማልድም፣ ገብረ መንፈስ ቅዱስ ያማልዳል፣ አያማልድም፤ እዛ ውስጥ ገና መግባት የለባችሁም። እናንተ ራሳችሁ ለሌላ ሰው ማማለድ መጸለይ ትችላላችሁ። ይሄን ስልጣን የሰጠን እግዚአብሔር ስሙ ለዘላለም የተመሰገነውን አመስግኑት። እግዚአብሔር የተመሰገነውን። ለምሳሌ ራሳችሁን መባረክ ትችላላችሁ። ትባርካላችሁ። ቄስ ይባርካችኋል፣ አለ ካህን ይባርካችኋል። ራሳችሁንስ ተባረካላችሁ? አዎ። መቼ ጸሎት ስታደረጉ ምን ታደረጋላችሁ? ከኔ ቀጥላችሁ በሉ አትም ገጽየ ወኩለንታየ በትእምርተ መስቀል ምን አረጋችሁ? ራሳችሁን ባረካችሁ። ይህን ስልጣን የሰጣችሁን አመስግኑት። እግዚአብሔር የተመሰገነ። ራሳችሁን መባረክ የሃይማኖት ነገር እንዲህ ካላያችሁት ዝም ብሎ ሰው በሚያወራው በአየር ላይ አይደለም ማየት። ሌላው ካህን ካለ ካህን ይባርካል፣ ምግባችሁን። ካህን ከሌለስ ቤት ውስጥ አንድ አባወራ ይባርካል። አለ አንድ ወንድ ካለ ይባርካል፣ እንትን ይላል። ከዚ በኋላ አራት ሴቶች ምሳ ልበሉ ቁጭ ብትሉስ፣ ከመካከላችሁ አንዷ ምን ታደርጋለች? ጸሎት ማድረግ ትችላለች አትችልም? ትችላለች አትችልም? እናንተማ የተማራችሁ ናችሁ። ምግባችሁን ባርካችሁ ለመብላት ተመልከቱ። ይሄን ስልጣን የሰጣችሁ እግዚአብሔር ስሙ የተመሰገነ ይሁን። ክብርና ምስጋና ስጡት ለእግዚአብሔር። እግዚአብሔር የተመሰገነ ይሁን። ስለዚህ የኦርቶዶክስ እምነት መሰረቱ በጠቅላላ ብሉይ ኪዳንና አዲስ ኪዳን የአበው ሊቃውንትና ትርጓሜ ነው። ማማለድ ማለት ሌላ ከባድ ነገር አለ። አንድ መቶ አለቃ ማቴዎስ 8:5 ነው ማነበ አንድ መቶ አለቃ ወደ ኢየሱስ መጣና ምን አለው? አድነኝ አይደለም ያለው። ልጄ ሽባ ሆኖ እጅግ እየተሰቃየ በቤቴ ውስጥ ተኝቷል አለው። አሁን አንድ ነገር ተመልከቱ። የኦርቶዶክስ ቤተ ክርስቲያን ዛሬ ስንት ሰው ነው የታመመ ሰው ስንጸልይ ነበረው። አልመጡም። እነዚህ ሰዎች ታመዋል፣ አልጋ ላይ ናቸው። ቤተሰቦቻቸው መጥተዋል እዚህ። ስለዚህ ምን አደረግንላቸው? ጸለይንላቸው። አይቀበለንም ምረቱን ይላክል የሚቀበለን አምላክ ስሙ የተመሰገነ። ስለዚህ ልብ በሉ የታመሙ ሰዎች ዛሬ ዚጋ የሉም፣ ጸለይንላቸው። የሞቱ ሰዎች ዛሬ ዚጋ የሉም፣ ጸለይንላቸው። ስለ ሌሎቹ ያልመጣ መንገድ የሄደ ሰው አለ። መንገድ ለሄዱ ሰዎች ተብሎ ተጸለይላቸው። በባህር የሚሄዳለ፣ በአየር የሚሄዳለ፣ በምድር የሚሄዳለ መቶ አለቃ፣ ወደ ኢየሱስ መጣና ምን አለው? ልጄ ታሞ ቤት ውስጥ ይሰቃያልና አድንልኝ አለው። ስለ ራሱ አይደለም የመጣው ስለ ልጁ ነው። ክርስቶስ ምንድን ነው ያለው? ወግድ ልጅ ራሱ መጥቶ የጠይቀኝ እንጂ በአማላጅ አይሆንም አለው። አይሰራም ባማላጅ አለው። ተመልከቱ። አውሮፓ ዓለምን አረከሰው፣ አጠፋው። ትላንትና ሳስተምር የእንግሊዝኛ ፕሮግራም ላይ የባህሪያ መጽሐፍ ቅዱስ ብለው አዘጋጅተዋል ሁለት ኮፒ ብሪቲሽ ላይብረሪ አለ ኢንግላንድ። አንድ ኮፒ ናሽቪል ዩኒቨርሲቲ ያለው በ እስከ 2019 በውሰት እዚህ ባይብል ሙዚየም መጥቶ ነው ያየሁት። ፕሮቴስታንቱ ዓለም ዓለምን ያረከሰበት መንገድ፣ የካቶሊኩ ዓለም ዓለምን ያጠፋበት መንገድ ያሳዝናል። ጽፈው ዘፍጥረት ምዕራፍ 1 ምዕራፍ ሁለት ምዕራፍ ሶስት እስከ ዘጠኝ ድረስ ጻፉና ሌላውን ቆርጦ አወጡት። ሙሴ እስራኤልን ከግብፅ ለማውጣት የመራውን አመራር ቆርጦ አወጡት። እንካ ባሪያ ይሄን ያንተ መጽሐፍ ቅዱስ አሉት። የፕሮቴስታንት እምነት በ1570 ጀምሮ በ1885 ላይ ዘስክራምብል ኦፍ አፍሪካ ብለው የካቶሊክ እና የፕሮቴስታንት ሰባት ሀገሮች ተቀምጠው አፍሪካን ሄደህ ባሪያ አድርገው ከእንስሳ የባሰ ነው ብለው ነው የሄዱት። ስናወራ የፕሮቴስታንት እምነትን ለመቃወም ይመስላል። ድንገት ከመሪዎቹ ጀምሮ ፕሮቴስታንቶች ስለሆኑ በተለይ አሁን እንደሱ አደለም። የጥፋት እምነት የርኩሰት እምነት ዓለምን አቆሽቷታል። በአሁን ሰዓት የዲሲን ቸርቾች የተመልከቱ ዋሽንግተን ዲሲ ዌልካም ኦል የሚል የቀስተ ደመና ባንዲራ አድርገው ለጥፈዋል። ሶዶም ገሞራ የሚነገርበት ራስህን የማውጣት ራስህን የማዳን ራስሽን የማውጣት ራስሽን የማዳን ዘመን ነው። ለንስሐ ሞት አብቅቶ ይሄን መቅደስ የሰጠን እግዚአብሔር፣ በሱ እምነት ውስጥ ያደረገን እግዚአብሔር ልናመሰግነው ይገባል። ወገኖቼ፣ እግዚአብሔር ስሙ የተመሰገነው። ስለ እምነት ነው የምንነጋገረው። ስለዚህ ይሄን ሰውዬ ኢየሱስ ክርስቶስ ለምንድን ያደነቀው? አደነቀው ነው እኮ የሚለው። ለምን አደነቀው? አማላጆ ሆኖ መጣ። ይገርም እኮ ነው። አማላጆ ሆኖ ለልጁ ከዛ ደግሞ የሚገርመው ምንድን ነው? የተደነቀበት ምሳሌ መመሰል ይችላል። ራሳችሁን በራሳችሁ ህይወት እግዚአብሔርን ታያላችሁ። ይሄ ሰውዬ በራሱ ህይወት እግዚአብሔርን አየው። እኔ ይህን ማድረግ ከቻልኩኝ፣ አሁን ምሳሌ፣ ገንዘብ የሰጣችሁ ሰዎች እዚህ ውስጥ ገንዘብ የሰጣችሁ ሰዎች ስትሰጡ ምን ብላችሁ ነው የምትሰጡት? የሆነ ነገር እርዳታ ስታደርጉ እግዚአብሔር ሰጥቶኝ የለ እንዴ እኔ ይሄው ራሴ መስጠት ቻልኩ ብላችሁ፣ ይሄው እኔ ራሴ መስጠት ቻልኩ እኮ እግዚአብሔር ደግሞ ይሰጠኛል ብላችሁ ታስባላችሁ። ያ ጸጋ እኮ ነው። ያኮ በረከት ነው። ይሄ መቶ አለቃ መቶ አለቃ ነው። ተመልከቱ፣ መቶ አለቃ ኪሆን ከበላዩ እነ ማን አሉ? የወታደር ስልጣን ከመቶ አለቃ በላይ ማን ያለ? ሻምበሎች አሉ። ከሻምበሎች በላይ ደግሞ ኮሎኔሎች አሉ። እንደሱ ነው። ከኮሎኔሎች በላይ ደግሞ ጄኔራሎች አሉ። እንደሱ ነው። ድሮ ድሮ ጄኔራል የሚባለው እራስ የሚባለው? ከውጭ ጠላጋት ዋክቶ ነው። አሁን እርስ በርሱ እየተጣላ ጄኔራል ነው ኢትዮጵያ ውስጥ ይሄን መርዝ ይንቀልልን እግዚአብሔር። ሰላም ለኢትዮጵያ፣ ሰላም ለልጆቿ። ዘርና ጎሳ አይመረጥበትም ኢትዮጵያ። ይሄ ጉራጌ፣ ይሄ አማራ፣ ይሄ ኦሮሞ፣ ይሄ ትግሬ የሚባል የለም፣ አናቅም ነበረ። እድሜ ለጣሊያኖች፣ እድሜ ለእንግሊዞች፣ እድሜ ለኛ ደግሞ ዘጠኝ ወር ላልሞላቸው ትውልዶች ዘጠኝ ወር ሳይሞላቸው ተወልደው ነው ጊዜያቸውን አልጨረሱትም። አንድ ያርገን። በል ውስጡ ሰላሙን ይስጠን፣ ፍቅሩን ይስጠን። ልጄ ታሞብኛል እኮ ነው ያለው። ኢትዮጵያ አልታመመችም። በአሁን ሰዓት ልጄ ሽባ ሆኗል ነው ያለው። ኢትዮጵያ ሽባ አልሆነችም። እና ማይፈውሳት ዝናቡ ከየት ነው? ፀሐይ ከየት ነው? ምን ነው? ከእናንተ ነው? እናንተ ናችሁ ፀሐይ። ወጣችሁት፣ ችግር የለም። በስምንተኛው አውጥቻለሁ ማለት ይችላል አዝንብ ያለው ማለት ትችላለህ ምን ችግር አለ ከየት ነው ስሙ ይመስገል ለዘላለም ስለዚህ ሽባ የሆነች ኢትዮጵያ ሊፈውሳት አይችልም የታመምነውን ልባችንን ሊለውጡ አይችልም ሁሌ ደግሞ እምላችሁ ነገር ክፉ ሰዎች ይኖራሉ በአሁኑ ሰዓት ክፉ ሰዎች በመሪነትም ይሁን በህዝብም ይሁን መሪ ብቻ አይደለም ክፉ እኮ ክፉ ስለሆናሉ ክፉ የምናወጣው እሱንም እኮ ማወቅ ያስፈልጋል እግዚአብሔር ወደ ደግ መለወጥ አይችልም። ሽባውን ልጅ ሊፈውስለት ነው አለ። ፈውሶለታል። ታሪኩን ሰምታችሁታል። ፈውሱን ይላክልን፣ ምረቱን ይላክልን። ልጄ ታሞ ተኝቷልና ና ፈውስልኝ አለው። ከዛ በኋላ ፈውስልኝ አለው። ጌታ ምንድን ነው ያለው? ና አብሬ ልሂድ አለው። ተመልከቱ። ና አብሬ ልሂድ አለው። አሁን ሰውዬው ደነገጠ። እንዴ ክርስቶስ እኔ ቤት ሊገባ? ጌታ ሆይ እኔ ኃጢአተኛ ነኝ፣ እኔ በደለኛ ነኝ። አንተ እንዴት ነው በእኔ ቤት ጣራ የምትገባው? መቶ አለቃ ነው። ምግብ አቶ አይደለም፣ ሞልቶታል። ምግብ እንዳረው ብዙ ሰዎች አሉት። ይሄን አድርግ፣ ይሄን አድርግ ማለት ይችላል። ቶሎ ብሎ እስቲ አምጡ ያን በግ ብሎ ማረድ ይችላል። እስቲ ያኛውን ፍየል አምጡ ብሎ ማረድ ይችላል። እሱ ግን የታየው ምን ነው? ልቡን የታየው እኔ እኮ ኃጢአተኛ ነኝ፣ እኔ በደለኛ ነኝ፣ ጌታ ሆይ አንተ ከቤቴ ጣራ በታች ትገባ ዘንድ አይገባኝም አለ። ስለዚህ ሰውዬ መቶ አለቃ ሆኖ እንዲህ ነኝ አላለም። አያችሁ፣ አንዳንድ ሰዎች እግዚአብሔር ላይ የሚኩራሩ እኮ ሰዎች አሉ እግዚአብሔር ላይ መጽሐፍ መነኮሳት ብዙ ጊዜ ነጭ ከለበስክ ትቢተኛ ትሆናለህ። ሰምታችሁ ነው ያልኩት። ብዙ ጊዜ ነጭ ከለበስክ ትቢተኛ ትሆናለህ። ምክንያቱም እዚህ ጋር አልቀመጥም ትላለህ፣ ልብሴ ይቆሽብኛል ብለህ ከዛ ቦታ ትመርጣለህ። አያችሁ እንዴት ነገሮች እንዴት እንደሚዞሩ እንዴት እንደሚሽከረከሩ ከቤቴ ጣራ በታች ትገባ ዘንድ አይገባኝም ይሄ ሰውዬ የተደነቀበት አንዱ ምንድነው ትህትናው ትህትናው ነው መቶ አለቃ ነኝ ብሎ እኮ ዛሬ ምን እንደሚሆን አስቡት እስቲ ወታደር ምን እንደሚሆን አስቡት እስቲ ይሄ ሰውዬ ትሁት ነው ክርስቶስ ጋር ያሳየውን ባህሪ እኮ እኔም ሌላ ቦታ አደርገዋለሁ አለቃለኝ ሲያዘኝ እሺ ነው ምለው እኔም ከበታች ያሉ ሰዎች አሉ፣ ሳዛቸው እሺ ነው የሚሉት። አንተ ደግሞ ሁሉ ይታዘዝሃል አለው አለ ኢየሱስ ክርስቶስ። ክብርና ምስጋና ለእግዚአብሔር። የደረሰው ሁሉ ይታዘዘሃል፣ ተመልከቱ። ስለዚህ አንተ መምጣት የለብህም እዚህ ሆነ ቃል ብቻ ተናገር። በቃ ና ብሎ ጎትቶ ቤቱ አልወሰደውም። አንዳንድ ሰዎች ቶሎ ይደረግልኛል ብላችሁ አታምኑም። የጸለያችሁ ጸሎት እንደው ቤቴ ካልመጣ ጎትቶ ኢትዮጵያ ያለውን ጸበል እንደው እምነት ነው የምነግራችሁ የቤታችሁ ያለውን የቧንቧ ውሃ ቀርታችሁ ቀድታችሁ ተክለ ሃይማኖት ሆይ የእርሶን ጸበል አድርጉልኝ ብላችሁ አቡነ ዘበሰማያት ብደግሙ እግዚአብሔር ያደርገዋል የተሰጣችሁ ስልጣን ትልቅ ነው ተመልከቱ በእምነት ውስጥ ነው በተለይ ለመዳን ጤና ያጣ አለም ነው በሽታ የነገሰበት አለም ነው ሁከት ሰልጥኗል ተስፋ መቁረጥ በዝቷል። ስለ ልጆች እንጨነቃለን፣ ስለ ቤተሰብ እንጨነቃለን፣ ስለ ዘመድ እንጨነቃለን፣ ስለ ሀገር እንጨነቃለን። ሁሉ ነገር ያስጨንቃል። አዎ ያስጨንቃል፣ ግን እግዚአብሔር ደግሞ ሁሉን ይችላል። ክብርና ምስጋና ለስሙ ይድረሰው። እግዚአብሔር ሁሉን ማድረግ የሚችል አምላክ ነው። አመስግኑት። ይመስገን። እግዚአብሔር የተመሰገነ ይሁን። ቃል ብቻ ተናገር። ምን ብቻ ተናገር? በቃ ልጅ ሂዳን በለኝ። ልጄ ምን ይላል? ይድናል። በቃ እምነት ይሄን የተደነቀው ለዚህ ነው። እንደዚህ ሁኑ እናንተም በእምነት መጽናትን ነው እዚህ ውስጥ የምናየው በእምነት መቆምን ነው የምናየው። አንዳንድ ጊዜ በቃ ለምነን ራሱ የተሰማን የማይመስለን ሰዎች አሉ። ለምነን ለምነን በቃ አልሰማኝም ብለን ትልቁ ችግራችሁ ደግሞ ልንገራችሁ ኦርቶዶክሳውያን፣ ኦርቶዶክሳውያን በተለይ እናቶች እና እና አባቶችም እግዚአብሔር ኃጢአታችሁን እረስቶታል እናንተ ግን ራሳችሁን የራሳችሁን ኃጢአት አልረሳችሁም። የዛሬ ሀያ ዓመቱ ያሳስባችኋል። እሱ ረስቶታል። እግዚአብሔር ኃጢአታችሁን እረስዋለሁ ነው ያለው። ዛሬ እኮ እግዚአብሔር ይፍታ ተብለን ስንሄድ እስከ ዛሬ ያለ ኃጢአት እንደሌለ ታውቃላችሁ። በቃ ማመን ብቻ ነው። ቃል ብቻ ተናገር እኮ ነው ይቀርባ ያምላክ ማህሪ አምላክ፣ ደግ አምላክ፣ ቸራ አምላክ እንዳለን፣ ይህንን ነው ማወቅ ያለብን። ደግ እግዚአብሔር፣ ደግ አባት ነው ያላችሁ፣ አመስግኑት፣ አመስግኑት። ደግ አባት ነው ያላችሁ እግዚአብሔር፣ የተመሰገነ ምን አይነት አባት ነው ያላችሁ? ደግ አባት። እስቲ እናቶቼ፣ ድንገት ልጆቻችሁ፣ ህፃኑ ነው ስኔ የሰበሩባችሁ ወይ ብርጭቆ የሰበሩባችሁ አላችሁ? እስቲ ምልክ ስጡ። ያላችሁ አለ ልጆቻችሁ እንደዛ በሉ እንግዲህ አሁን ቀጥሎ ያለው ጥያቄ ደስ አይልም፣ ግን ልጠይቃችሁ፣ ገደላችኋቸው? አባቶች ሲሆን ያበሳጫችሁ ልጅ የለም? ከቤት ውስጥ ልጆች ያበሳጫችሁ ልጅ ወይስ እናንተ ራሳችሁ ምን አይነት ልጆች ነበራችሁ? ሲወንዶች አበሳጭ ነበራችሁ? ለእናት ለአባታችሁ፣ ለአጎት፣ ለአክስት አልያዝ ያላችሁ ለያዥ ለገራዥ ያስቸገራችሁ ነበራችሁ ባህሪያችሁን እናንተ ታውቃላችሁ። አንዳንዶቻችሁ ደግሞ በቃ የታዘዛችሁትን አድርጋችሁ እና ያስቸገራችሁ ልጅ ነበረ። አሁንም እያስቸገራችሁ ያለ ይኖራል። አረ ችግር ሲፈጥር ገደላችሁት። በቃ ይሄ ነው እኮ ይሄ መቶ አለቃ እኮ የተደነቀው ህይወቱን በራሱ ስለመሰለ ነው። እናንተም ልንገራችሁ፣ ክርስቶስ እራሱ ምን አለ? ልጆቻችሁ ዳቦ ስጡኝ፣ ልጅህ ዳቦ ስጠይ ሲልህ፣ ልጅሽ እማማ ዳቦ ስጪ ሲል ድንጋይ ትሰጣላችሁ? ድንጋይ ትሰጣላችሁ? አሳይቶ አሳውን የአሳውን ጥብስ ስጠኝ ቢል እባብ ትሰጠዋለህ? ወንጌሉ እንደዛ ነው የሚለው። ለቻይና ላይሰራ ይችላል ይህ አባባል። ወንጌሉ እንደዛ ነው የሚለው ልክ ነው። ለቻይና ላይሰራ ይችላል። ወንጌሉ ግን የሚለው አሳ ስጠኝ ሲል እባብ ትሰጠዋለሁ ይልኝ። በሉ ቀላልን ጥያቄን የጠየኳችሁ፣ ዳቦ ስጠኝ ሲላችሁ ልጃችሁ ድንጋይ የምትሰጡ አንድ ሰው የለም። አይገርምም? አንድ ሰው የለም፣ አንድ ሰው የለም ድንጋይ የሚሰጥ አንድ ሰው። እናንተ ክፉ ሀሳብ የሚስማማችሁ ባህሪያችሁ፣ የክፋት እየሆነም ሰዎች ሆናችሁ ሳላችሁ ደግ ነገር አስባችሁ ለልጃችሁ ዳቦ ከሰጣችሁ እኔ ከእናንተ በላይ ነኝ ደግ ነኝ ከናንተ በላይ ቸር ነኝ ከናንተ በላይ ስትለምኑኝ የምትሹት እንሰጣችኋለሁ አለቅ ክብርና ምስጋና ለእግዚአብሔር ይድረሰው እግዚአብሔር የተመሰገነ ይሄ መቶ አለቃ የተደነቀበት ምክንያት ልብ በሉ ይሄንን ነው ማስተዋል ያለብን መሀሪ እግዚአብሔር በቃ ና እንሂድ ላድንልህ ሲለው አትገባምን የቤት እኔ ኃጢአተኛ ነኝ ኃጢአተኛ ነኝ ስላል እኮ አልጠላውም። ክርስቶስ ኃጢአተኛነታችን እኮ አይጠላም፣ ኃጢአት እንደሚጠላው ሂድ። እሺ እንደ እምነት ይሆንልህ። ሰዓት የያዘ ሰውየው ሂድ፣ እንደ እምነት ይሆንልህ። ሰዓቱን አየህ፣ እቤት ገባ። ልክ ጌታ የተናገረበት ሰባት ሰዓት ነበር ከቀኑ እቤት ሲገባ፣ ሰው መጣና፣ ልጅ እኮ ዳነ፣ ሽባው ልጅ እኮ ቆመ። ተመልከቱ፣ ሰውየው ሰርቶ የመጣውን ያውቃል አረ ለቀባሪው ለቀባሪው አረዱት ማለት ያድር እየሮጡ መቶ አለቃ አይደለ ደግሞ አቤት ይሄኔ ደግሞ አስር አለቃውም ይሄኔ እኮ አቤት በወታደር ቤት ያለ እኮ ደግሞ በአስር አለቃ እና በመቶ አለቃ መካከል እንዴ ቅጣቱ ሆነ ምን ሆነ ሁሉም እየመጣ ሰላምታ እየሰጠ መቶ አለቃ ልጅ እኮ ዳን መቶ አለቃ ልጅ እኮ ዳን እማይለው ማንም አይኖርም አይመስላችሁም እንዴ እናትም እኮ አለች የልጁ እናት እቤት ውስጥ እኮ ልልተዋን አቅልጠዋለች፣ አቅልጠዋለች ልጁ ዳነ፣ ቆመ። እሱ አሁን እንዴት እንደዳነም አታውቅም። እዛ ያሉ ሰዎች እንዴት እንደዳነ አያውቁም። ማን ነው የሚያውቀው? አባትየው እንዴ እግዚአብሔርም። አሁን ላይ አዋቂ ነው የምነካችሁ ደግሞ እናንተ። አባትየው መቶ አለቃው የሰራውን ስራ ያቃ፣ ቃል ብቻ ተናገር። እኔ ቤት መግባት አንተ አያስፈልግም። ከቀኑ ሰባት ሰዓት እቤት ገባ። ልጁ ዳነ። ልጁን አየው፣ ደስ አለው። ስንት ሰዓት ላይ መቼ ነው ዳነው አላቸው። ልክ ሰባት ሰዓት ላይ ቀጥ ብሎ ቆማሉ። ያቺ ሰዓት ክርስቶስ ልጅ ይቁም ያለበት ሰዓት ነው። ክብርና ምስጋና ለእግዚአብሔር ይድረሰው። ተመልከቱ፣ አስተውላችሁ ነገሮችን እዩ። እግዚአብሔር መቼ ነው ወደ እኔ የሚመጣው? ቤትኛው ሰዓት ነው የሚመጣው እግዚአብሔር። ሰዓቷ ናት። ለምኑ፣ ጸልዩ። ቤትኛው ሰዓት እኔ ቤት ይወርዳል። ቤትኛው ሰዓት ልጅ ሽባ ይተረተራል ከሽባነቱ። ቤትኛው ሰዓት ልጅ አንደበት ይፈታል። ቤትኛው ሰዓት ጤና ይመለሳል። ቤትኛው ሰዓት ይሄ ይሳካልኛል በየትኛው ሰዓት ይሄ ይሆንልኛል? ጊዜ ገቢር ለእግዚአብሔር። እግዚአብሔር ሰዓት አለው፣ በቃ እሱ ያለው ጊዜ። ከእናንተ ግን መናገር ብቻ፣ ጌታ ሆይ ኃጢአተኛ ነኝ፣ መናገር ብቻ፣ በደለኛ ነኝ፣ መናገር ብቻ፣ ልጄን ማረልኝ። የእናንተ ችግር ደግሞ ምን እንደሆነ አላውቅም። እስቲ በልባችሁ የምትፈልጉት ነገር አለ። በአሁኑ ሰዓት ዝም ብላችሁ ወደ ታቦቱ ሂዱና በልባችሁ ይህን አርግልኝ ይበሉት፣ በዚሁ ሰዓት ቃል ብቻ ይደረግላችሁ፣ ይፈጸምላችሁ፣ ይሁንላችሁ። እግዚአብሔር ድንቅ አምላክ ነው። ስሙ ለዘላለም የተመሰገነ ይሁን። ብላቴናዬ ይድናል። ቃል ብቻ ተናገር። ገባ፣ ልጁ ድኗል። እንደዚህ አይነት ሰው እምነት አላየሁም ማለትና አደነቀው። እናንተ ብትሆኑ ጎትታችሁ ጎትታችሁ ና ቤቴ ካልገባችሁ ትሉኛላችሁ። እሱ ግን አያችሁት፣ አወቀኝ የኢየሱስ ክርስቶስን ስልጣን አወቀ፣ አምላክ መሆነን አወቀ። ቃል ብቻ ተናገር አንተው የሁሉ ፈጣሪ ነህ አለው። ስለዚህ ኢየሱስ አምላክ ነው። ኢየሱስ መድኃኒት ነው። አሜን። ለዚህ ሰው የተደረገ ለእኛ የሚደረግልን፣ አሜን።